ቢጣል ኮልጁ እንደ እግዚአብሔር ይመስላል። በቃ ሲል ጭራሽ አንቺ ተጨመረልሽ። እናንተ ኮልኮሊያ ማለት ነው እውነትም የሄርሜል አልበቃም ብሎ ነጻነትን መጣች ነጻነት ያው ከድሮም ነበረች የታወቀ ነው ነገር ግን የእናንተ መጫወቻ አይደለንም እኮ እናንተ ልበቢ ሰዎች ማለት ሴቶቹ ማለት እናንተ ዝርክርቆች እንደ ቡታጀራ ብላችሁ አሰድባችሁን አልበቃ ብሎን የዛች ሴት ያልበቃ ብሎን ጭራሽ ነጻነት አንችም ደህና ሰው ነበርሽ ተበላሸሽ ማለት ከዛችን ሄዶ ትሻይ ነበረ ፍቅረኛሽም እንኳን ሆኖ እንደ ዝርክር ካላልሽብንም ነበር እናንተ ቅሌ ተሙላ እንደ ቡታጀራ ውስጥ አብርሃም ብቻ ነው ያለው ማን ነው ያላችሁ ሌላ ወንድ የለም አታፈላልጉም ወይ ስንት ወንድ ነው ያለው ስንት ስንት ስንት ስንት እናንተ አሰዳቢው ሁላ ማለት ነው ለማንኛውም እንግዲህ ይሄ ሰሞን ጠፍተዋል ጨርሰው ማለት ነው አብርሃምም ጠፍተዋል ሩታም ጠፍታለች በነገራችን ላይ ያበለ ቪዲዮ ይለቀቅልሻል አዳሜ ጠብቂ ማለት ነው ማለት ትላንትና ሲጨፋጨፉ ነው የዋለት እና የሆነ መዝናኛ ቦታ ሄጄ የነበረ እዛ ጋር ሲጨፋጨፉ ማለት ነው። የምሬ ነው። ማታ ይለቀቅላችኋል፣ ይለቀቅላቸዋል ያበደ ቪዲዮ። አሰላሙ አሌይኩም ወረመቱላ ወበረካቱ ወደና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ጠና ናቸው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉኝ፣ አይከፈልበትም ተመልሽ ያለው አረብ ሀገር በቃ ላይክ አድርጉኝ። ያው እዛ ስሆን ነበር አይደል ላይክ የምታደርጉኝ። አሁን ተመልሻለሁ። እዛ ኢትዮጵያ አይደለሁም ማለት ነው። እና ትላንትና እንግዲህ ግሩፕ ይዘው ነበረ ሁላቸውም ማለት ነው። ግሩፕ ይዘው ከዛ በኋላ እየተባባሉ ነበረ መዝናኛ ቦታ እኔ ውነደውን ነገር ከሆነ ሰው ጋር ነበርኩኝ ስቀናል ማለት ነው ስቀናል እንዴት እንደሳቅናል እንዴት እንደሳው ኮን ነኝ ማቀው ማለት ነው መናገር እናንተ እናንተ ማለት ነው የሀገር ልጆች ባል ሆኑ ማለት ነው በምንም ነገር መንገናኝ ቢሆን ማለት ነው ቪዲዮ ነበረ ምቀርጽና ምለቃቸው እውነት ነው ምላቸው። ቪዲዮ ቀርጽና ለቃቸው ነበረ። እናንተ ቡችሎች ማለት ጅምር ላይ ኮጤነኛ ናቸው። በ በሰላማዊ ሰልፍ ይገባሉ። ከዛ በኋላ ቪዲዮ ላይ ነገር ለመናገር እኔ እናንተ ቀርጽና አዋርዳችሁ ነበረ፣ አልጓጅ አዋርዳችሁ ነበረ። ስለዚህ ከእኔ በፊት እዚህ ቡታጅራ ውስጥ፣ ኢትዮጵያ ላይ ስንትና ስንት ልጆች ነበሩ፣ ስንትና ስንት ዩቱበሮች ነበሩ። እነሱ ራሱ የእናንተ ሚስጥር ጠብቀው ኑረዋል። እኔማ አሁን ትላንትና ኢትዮጵያ ገብቼ ዛሬ ላዋርዳችሁ አልችልም። ወራዶች ማለት ነው። ደግሞ መቼም አትዋረድም እኮ እናንተ እንዲ እንደከበራችሁ ነው ያላችሁ። ተመልካች ወደውና ፈቅዶ እየተከተላችሁ ነው። እናንተ በግ ሁላ ማለት ነው። ዩቱበሮች ነው የምለው፣ በጎች። እውነቴ ነው ምላችሁ እናንተ እኮ በግባት ትሆኑ ኖሮ የጤነኛ ብትሆኑ ኖሮ ተመልካች ላይ አትጫወተው ነበረ። ለተመልካች ክብር ይኖራችሁ ነበረ። ክብረ ቢሶች ማለት ነው። ለማንኛው ውድ ቤተሰቦች ያበደ ቢዲ ይለቀቅላቸዋል ማለት ነው። እኔ እንደ ትላንትና ስቄም አላውቅም። ስንት ሰዓት አካባቢ መሰላችሁ? ሰባት አይደለም፣ ሰባት አልወ ስድስት ሰዓት አካባቢ ነበር። አምስት ሰዓት ወጥቼ ከቤት ስድስት ሰዓት አካባቢ መዝናኛው ቦታ ገባሁኝ። ይኸው እዚህ ጋ መዝናኛ ይሻላል ተብሎ ማለት ነው። እናንተ ድቆታ ቆይታ ሙላ ማለት ነው። ሄይ፣ ምን ይመስላሉ ደግሞ፣ አዲስ የተሰራ መዝናኛ ቦታ ትግቡ፣ ሌላ ቦታ ቀረዙ ደግሞ መዝናኛ ቦታ ሙሉ በሙሉ አያሳዩም። ያው ተወሽቀው ነው የሚቀርጹት። አሁን እኔ ስለ እነሱ ልለፈልፍ አይደለም፣ ደህና ናቸው። ለማንኛውም አዳሜ ተጨነቅ ይሆናል ማለት ነው እና የአብርሃም ደጋፊ የሩታ ደጋፊ የቦችሎች ደጋፊ ትኖራላቸው። ስለዚህ እንዳትጨናነቁ፣ ቪዲዮ ይለቀቅላችኋል ማለት ነው። ማታ ጠብቁ። እውነት ፍግ ፍግ ያለበት ነው የሚለቀቅላቸው ሩታ ልክልካቸው ስትነግራቸው፣ እነዛዎችም ያው አንዳንድ ጥያቄ ሲጠይቁ ማለት ነው። ቀጥሎ ደግሞ እንግዲህ እቺ ማናት? መቅደስ እንግዲህ የሄርሜላ አንሷችም ልትጨመሪ ነው ወይ? ልጁ እኮ አግብተዋል ብላ እንግዲህ ውሃ እየደፋችባት ነበረ ማለት ነው። እና እናንተ ስራ የለባቸውም እንዴ? እናንተ ቤተሰብ የላችሁ ምንድ ቤተሰብ አልባናችሁ? እንዳለ ለአሁን ነጻነት፣ ባለፈው እናቷ ትንሽ ስትነካባት እናትሽ ምን አይነት እናት ናት የወለደች ስትባል ማለት ነው ምንድን ነው ያለችው? እናቴ እንድትነካብኝ አልፈልግም ብላ እኮ አልቅሳ ተናግራለች። ያቺ የሜዳ አህያ ግን ምን አይነት እናት ናት የወለደች እናትሽ የአንቺ ቢጤ ናት ስትባል እንኳን መስሎም አልታያትም። ከቆሻሻ ነገርም ከዝሙትም ለመራቅ አልፈለገችውም። ማለት እዛው ተዘፍቀ ነው ያለችው። ግን ነጻነት እኔ ቤተሰቦቿ ልነካባት አልፈልግም። ለምን የመጀመሪያ ጊዜ መጣችበት፣ ከዛ በኋላ ትታ ሌላ ታሪክ ውስጥ ገብታለች። ይህ ጅምርም ላይ እውነት ለመናገር ልነካት አልፈለኩም ነበረ። ለምን መሰላችሁ? ድራማ መሆኑን ስላወቁ አመጣጧ ራሱ ከእነሱ ጋር ዩቱብ ለመስራት ፈልጋ እንደመጣችን ያውቅ ያለው እና ልናገራት ሳልፈልግ ነበር እየተናገርኳት የነበረው። እውነት ለመናገር ለምን? ድራማ ስለሆነ። በዛ ላይ ስርዓት ባለው መንገድ ነበረ ቪዲዮ ስትለቅ የነበረው። እንደዘችኝቷ አልተግማማችም ነበረ፣ እንደ ሜዳ አህያዋ ማለት ነው። የተግማማችው እኮ የሜዳ አህያ ናት። ፍቅረኛው አልነበረች ምን አልነበረች። የችኝቱ ስርዓት ባለው መንገድ ስትሰራ ነበረ እና በዚያ አጋጣሚ ይቅርታ ነጻ አዎ በሆነ አጋጣሚ ካገኘሁሽ አፈራለሁ፣ እውነት ለመናገር እና እንዳታጋጥሚኝ። እዛው ራሳችሁን ቻሉ፣ ግን አትልከስከሱ እሺ። አሁንም አትልከስከሱ። አብርሃም አብርሃም አብርሃም አብርሃም አትበሉ፣ ወንድ ሞልተዋል፣ አታሰድቡን። የህጉት ታጀራ ወጣት ነው። ደግሞ ሁሉም በስራ ተጠምዶ የሚውል ወጣት ነው ያለው። አንዱ ጋራጅ ቤት አለው፣ አንዱ ሱቅ የምና ምናምን ምናምን እየሰራ ነው ያለው ስንትና ስንት ነገር። እኛ ኮ ጫት ቃሚ ምናምን ነው አድርገን የምናያቸው ብዙ ጊዜ፣ ወንዶች ማለት ነው በተለይ። ኔ ጫት ሲቅሙ የሚውሉ ሃይላንድ ውሃ ይዘው የሚዞሩ ነበር የሚመስለኝ ግን እውነት ለመናገር ወላ ደርሳችሁ ስታዩት ምንት የምትሉት ሁሉም በስራው ተጠምዶ ነው። ጠዋት አስራ ሁለት ሰዓት የሚወጡ አሉ ለስራቸው። ከዛ በኋላ ማታ ሶስት ሰዓት ይገባሉ ማለት ነው። ሲፈጋ ይውላል አዳሚ። እንደኛ አይደለም፣ እንደዚህ ቁጭ ብለን እንደ ሴቶቹ እንደኔው አይነቱ አሁነ ው ተዘፍዝፌ ለፈልፋሉ ማለት ነው። ስራ አልጀመርኩም፣ ድ አድርጎ ላይ ቀውዳት ለመናገር የራሴ ስራ እንድጀምር ማለት ነው። ምን እንደሚጀምር ምን እንደምሰራ ግራ ገብቶኛል፣ ለአሁኑ ማለት ነው። ስለዚህ ሻላ ጀምራለሁ የራሴ ስራ እንጂ የመመለስ እቅድ የለኝም። ደርሶ መልስ ነበረ ያመጣውኝ ግን የመመለስ እቅድ የለኝም። እዚህ ስራ ጀምራለሁ ብዬ እያሰብኩኝ ነው። ግን ምን እንደምሰራ ግራ እየገባኝ ነው ማለት ነው። አይን አዋጅ ሆኖብኛል። ይሄ ስራ ብሰራ፣ ይሄ ስራ ብሰራ። እኔ ደግሞ አንድ ስራ ላይ ከገባሁበት መውጣት አልፈልግም። እዛ ላይ መሆን ነው የምፈልገው። ደህና ስራ ላይ ገብቼ እዛው ላይ መቆየት እንጂ ገብቼ መውጣት አልፈልግም። እና አንድ ሁለት እያልኩ ነው ማለት ነው። ማለቴ እያጣራሁ ነው። አየሩ የትኛው ይሻላል የሚለውን እንሻላ ደው አድርጉልኝ። እውነት ለመናገር ከልባችሁ እኔ ስደት አልፈልግም፣ መሩኛል እውነት። ብር ከፍዬ ነው መጣሁ በቃ ምናምን፣ ግን አልፈልግም እኔ መመለስ እና ደው አድርጉልኝ። የራሴ ስራ ጀምራለሁ ሁላችኋለሁ ውድ ቤተሰቦች። እናንተም ለሀገራችሁ ያውቃችሁ ሀገራችሁ ገብታችሁ ደግሞ ፋ ያለ ኑሮ ያኑራችሁ ነው የሚለው ማለት ነው። እንደኔ በቃ ድንገት እንድትገቡ ያደርጋችሁ። እውነት ለመናገር ድንገት ካልገባን እኮ አገሩም አይለቀንም። እኔ ድንገት ነበረ የመጣሁኝ ማለት ነው። ማንም አያውቅም ቤተሰብም አያውቅም። ድራማ እኮ ነው የሰራሁኝ። ሰመ አዳሚ ብትንትኑ ዋጣ በማታ ሪፖርት ገብቼ እኮ ነው ደውዬ እየመጣሁ ነው። እድጓቸው ወዳ መጀመሪያ አደዳገሪም ነበር ተባልኩኝ። ፓስፖርት ሄደው ችግር ያመጣብኝ ማለት ፓስፖርት ይድሰት ስላልነበረው ይመልሱኛል የሚል ሀሳብ ስለነበረኝ እና። ውድ ቤተሰቦቼ ለማንኛውም ያበደ ቪዲዮ ይለቀቅላችኋል። እውነት ለመናገር በስራው ጉዳይ ዱዐ አደርጉልኝ። ዛው አላህ ርዝቅሽን ክፈትልሽ እዛው ኑሪ ይበላችሁ። እናንተም ደግሞ ሀገራችሁ ገብታችሁ እንድትሰሩ ዱዐ አደርግላችኋለሁ። እውነት ለመናገር ስደተሮቼ ሁላችሁም አገራችሁ ገብታችሁ እንድትሰሩ ምኞቴ ነው። አገራችሁ ገብታችሁ በቃ የተሻለውን ኑሮ ሰታችሁ እንድትኖሩ ምኞቴ ነው ማለት ነው እና አላህ ሰፊውን ርዝቅ ያልታሰበ ርዝቅ ሰጥቷችሁ ሀገራችሁ ገብታችሁ የምትኖሩ ያደርጋችሁ ነው የምለው። በቃ እንደን ተሳታስቡት ገብታችሁ ያላሰባችሁን ርዝቅ አላይስጣችሁ ነው የሚለው ማለት ነው። እኔ አልሐምዱሊላ እስካሁን ድረስ እኔ ምንም የከፋኝ ነገር የለም። ብመጣም ድንገት በመጣ እንኳን ብር አልያዝኩም ስመጣ። በነገራችን ላይ ሁለመታ ብሳሪያ ልጅ ይወጥቻለሁ አላመዘከሬ ነው፣ ግን አልከፋኝም፣ አላጣውምም ቤተሰቦች ምንም አለኝ ቢኖረኝም ያ ነገር የስራ ብዬ ያስቀመጥኩት ነገር ስለሆነ እጄን አልከተድኩም። ወደዛ በቃ ያንን ያስቀመጥኩትን እንዳስቀመጥኩት ነው ያለው ማለት ነው። እና አልሐምዱሊላ እኔ አላህ ለምኘው ያሳጠኝ ነገር የለም፣ እውነት ለመናገር ማለት ነው። አድርግልኝ ብዬው ለምኘው አላህ ምስክሬ ነው። በተአምር እንትን ብሎኛ ያቅም ከልክሎኛ ያቅም አላህ ደግሞ ያሳካልኛል ማለት ነው። እና እናንተ መላ ያሳካላችሁ ነው ምላችሁ ሁላችሁ አገራችሁ ገብታችሁ ፏ ብላችሁ የምትኖሩ ያደርጋችሁ። ስሳደብ ደግሞ እዚህ ጋር መጥቼ ያረቢ፣ እዚህ ጋር አላህን እለምነዋለሁ በአንዳንድ ነገር። እዚህ ጋር ደግሞ ነች የሚዲያ ደግሞ እንደሰደባት ታደርገኛለች ማለት ነው። እንደው አረ ወንጀለኛ ታደርገን ውጪ እዚህ ከትል። ሴቶቹም ደግሞ አትግማሙ፣ የራሳችሁ ስራ ስሩ። እውነት ለመናገር የራሳችሁ ብሎግ ስሩ፣ ስንት ነገር አለ። እኔ አሁን ብሎግ ልስራ ብል እሰራለሁ። በደንብ አድርጌ ነው የምሰራው። በደንብ አድርጌ መስራት ይችላለሁ። ብዙ ነገር አለ። ግንትን ከተማ ገብቼ መቅረጽ ይችላለሁ። የራሴ ቤቴ ሳጽዳ ወይ የሆነ ነገር ሳደርግ መቅረጽ ይችላለሁ። ግን ይሆናል አይደለ? ቤተሰብ ገባ ይልባችኋል ወይ የሆነ ነገር እንደዚህ አለ። ያያ ነገር ደግሞ እኔ ማሳየት አልፈልግም። ማለቴ ወደ ሚዲያ የወጣ ነገር ጤና የለውም ታውቃላችሁ። ብዙ ጊዜ ይዘቀዘቀል። የሆነ ስደት ሲኖርባችሁ ስደቱ የእናንተ ነው ሆኖ ቤተሰቦቻችሁ ነው የሚነካባችሁ። ያያ ነገር ስላለ ወደ ኋላ ብያለሁ ማለት ነው። ሌላ ብዙ የማሳያችሁ ነገር ነበረ እንግዲህ ምንም ማድረግ አልቻልኩም። አሁን እናንተም ሴቶች አትዝረከረኩ አትዝረክረኩ እንደዛ ብታደርጉ ባይነኝ እኔ እነዚህ ነፃነት ለማንኛውም ጋይዝ ሰላም ሁኑልኝ በያላችሁ።